ወጣ ገባ ያለ በህክምና ባለሙያዎች ላይ የሚፈጸመው ጥቃት እንደቀጠለ መሆኑ ተሰማ። ታግቶ የተወሰደ መተማ ሆስፒታል ሐኪም የተጠየቀው ገንዘብ ቢከፈለትም ተገድሎ መገኘቱን ቢቢሲ ዘግቧል። በአማራ ክልል ምዕራብ ጎንደር ዞን ከመተማ አጠቃላይ ሆስፒታል አካባቢ ታፍኖ የተወሰደ የህክምና ባለሙያ የተጠየቀው ገንዘብ ቢከፈለትም መገደሉን የቤተሰብ አባላት ለቢቢሲ ተናገሩ። በመተማ አጠቃላይ ሆስፒታል ህክምና ነርስ የነበረው አቶ ዳንኤል ነጋ ጥቅምት 19 2018 ዓ.ም ማታ ራት እየበላ ከነበረበት ምርድ ቤት በታጣቂዎች ታግቶ ከተወሰደ በኋላ 3.5 ሚሊዮን ብር እንዲከፍ ተጠይቆ እንደነበርም ተገልጿል። ገንዘብ በመጠየቅ ከተፈጸመ እገታ በኋላ ተገድሎ የተገኘው ባለትዳርና የልጆች አባት የሆነው ነርስ ዳንኤል ነጋ በሆስፒታሉ ጥቂት ባለሙያዎች ባሉበት ዘርፍ ታታሪ ሰራተኛ እንደነበርም ባለ ባልደረቦቹ ገልጸዋል። ለደህንነታቸው ሲሉ ስማቸው እንዲጠቀስ ያልፈቀዱ የሟች ቤተሰቦቹ ጥቅምት 19 2018 ዓ.ም ሟች አቶ ዳንኤል አዳር ሰራተኛ እንደነበረና ከምሽቷን ሰዓት አካባቢ ራት በልቼ ለምጣ ብሎ ከሆስፒታሉ መውጣቱን መስማታቸውን ገልጸዋል። በሆስፒታሉ ዋና በር አካባቢ ሁል ጊዜ ምግብ የበላበት ቤት ውስጥ እየተመገበ እያለ ስድስት መሳሪያዎች ታጣቂዎች መጥተው እንደወሰዱት መስማታቸውን አክለው በተወሰደበት ምሽት አጋቾቹ ለባለቤት ደውሎ መታገቱ መናገራቸውን ጠዋት ቀሪ ዘመዶች መስማታቸውን ገልጸዋል። አጋቾቹ ለባለቤቱ በደወሉበት ወቅት ህይወቱን የምትፈልጉ ከሆነ 3.5 ሚሊዮን ብር አምጡ ብለው መጠየቃቸውንና አክለውም የሟች አቶ ዳንኤል ነጋ አጋቾች የሚያናግሩት ባለቤቱንና ወንድም ብቻ መሆኑን ገልጸው የሚጠቀሙትም የታጋቹ ስልክ ብቻ እንደነበር ተገልጿል። ባለቤቱ የተጠየቀችውን 3.5 ሚሊዮን ብር እንደሌላት ስትናገር፣ አጥንተና የያዝነው ብር አላቸው፣ ጎንደር ቤት አላቸው፣ ህይወቱን የምትፈልጉ ከሆነ ተብሎ ክፈሉ እንዳሏት እንዲሁም የሟች ባለቤት አቶ ዳንኤልን ለማስለቀቅ ከወዳጅ ከዘመድ ጋር በመሆን ብር ማፈላግ ስራ እንደተጠመደች፣ ብሩን እያፈላለገች በየወቅቱ ምን ያክል እንደደረሰች ማሳወቅ እንደነበረባት ገልጸው፣ በመሀል አጋቾቹ ዳንኤል ባለቤቱን እንዲያናገር ያደርጉበት እንደነበር የተናገሩት እኚህ የቤተሰብ አባል እየተሰቃየው ስለሆነ ቶሎ ቶሎ በሉ እባካችሁ ህይወቴን አትርፏት እያለ ይማጸን እንደነበርም ገልጸዋል። ቤተሰብ የሚያሰባሰቡ ገንዘብ 250 ሺህ ብር ሲደርስ ደውለው የደረሰበትን ባሳውቁበት ወቅት አንድ ሚሊዮን ሳደርሱ እንዳደውሉ እንደተባሉና በተለያዩ አካባቢዎች የሚገኝ ጓደኞቹም የቴሌግራም ቡድን በመክፈት ብር ማሰባሰባቸውና ወደ 500 ሺህ ብር ሲደርሱ ለባለቤቱ ነግረው አጋቾቹ እንደተደወለች ባለፈው ሳምንት አረብ አጋቾቹ 600 ሺህ ብር ክፈሉና ሰውየው መውሰድ ስላላቸው በማለት መልዕክት አስተላልፈው እንደነበርም ተገልጿል። ከዚያ በኋላ የተሰበሰበው ብር 500 ሺህ ብር ደርሶ ስለነበር ህይወቱን እና ትርፉ በሚል ብድር ተፈልጎ የተጠየቀው 600 ሺህ ብር ማስረከባቸውን ገልጸው ቤተሰብ ይህ በሚሆንበት ወቅት ለፖሊስ ሄዶ አለማመልከቱን የሚናገሩት አባላት ባለቤቱ ጎንደር ተከራይታ እንደምትኖር የታጋጭ ቤተሰቦች ጭልጋ በመሆናቸው እርሱ የታገተበት ስፍራ ደግሞ ገንዳ ውሃ የሚባል አካባቢ በመሆኑ ይህን ማድረግ እንዳልቻሉ ተናግረዋል። በተጨማሪም አብረው ከሚሰሩት የስራ ባልደረቦቹ የአካባቢው ፖሊስ ምግብ ቤቱን ባለቤቱን እንዲሁም አብረው ምግብ እየተመገቡ የነበሩ ግለሰብም የተወሰኑ ባልደረቦችን በቁጥጥር ስራ ውሎ እንደነበር መስማታቸውን አስረድተው በዚህ የተነሳ የጸጥታ አካላት ክትትል እያደረጉ ነው በሚል ምንም አይነት እርምጃ እንዳልተወሰደ አስረድተዋል። ባለፈው ሳምንት አርብ እለት የተጠየቀው ስድስት መቶ ሺህ ብር ከተከፈለ በኋላ ግለሰቡ ሳይለቀቅ በመቅረቱ እስከ እሁድ ድረስ በትዕግስት ሲጠባበቁ እንደነበር አስረድተው ነገር ግን ሰኞ እለት የህክምና ባለሙያው ነርስ ዳንኤል በታገተበት አካባቢ ተገድሎ የተጣለ ሰው መኖሩን የሰሙ ሰዎች ከአካባቢው ሚሊሻ ጋር በመሆን ወደ ስፍራው በሄዱበት ወቅት ተገድሎ እንደተገኘ ተዘግቧል። አሉ አስከሬኑን አንስቶ ወደ ቤተሰብ ለማምጣት ባለመቻሉ እዛው እንደተቀበረ የሚናገሩት የቤተሰብ አባላት ባለቤቱ መሞቱን እንደሰማች ታማ ሆስፒታል መግባቷንም ተናግረዋል። አቅመ ደካማ ወላጆችን፣ ወንድሞቹን፣ ቤተሰቦቹን የሚረዳ የቤተሰብ አንድ ዓይን የነበረ ሰው በማለት ከስራ ቦታ በመታገቱ ገንዘብ ከተከፈለ በኋላ በመገደሩም የተገደለበት ቦታ እዚያው በመቀበሩ ለቤተሰብ ሀዘኑን ድርብ ድርብርና መራራ እንዳደረገው ተናግረዋል። የወደት ልጆች አባት የሆነው አቶ ዳንኤል በመተማ አጠቃላይ ሆስፒታል ብቸኛ የአይን ሕክምና ባለሙያ እንደነበር ተናግረው ነርስ ዳንኤል በመተማ አጠቃላይ ሆስፒታል ከ2013 ዓ.ም ጀምሮ እስከ እለተ ሞቱ ድረስ ይሰራ እንደነበር ተናግረዋል። በአካባቢው ከዚህ በፊትም ታግተው የነበሩና የተጠየቁትን ክፍያ ከከፈሉ በኋላ የተገደሉ ሰዎች መኖራቸው የሚናገሩት ቤተሰቡ ሆስፒታል ውስጥ አምስት ባልደረቦችን በተለያየ ጊዜ ታግተው መለቃቸውን ተናግረዋል። አድማጮቻችን ለጊዜው የነበረን ዕለታዊ ጉዳይ ይህ ነው። ይህ ቻናል ለእኔ አዲስ በመሆኑ እናንተን አይጎዳም እኔን ስለሚጠቅም ቻናሉን ሰብስክራይብ፣ ዘገባውን ላይክ እንድታደርጉልኝ እየጠየቅኩ ለጊዜው የነበረን ቆይታ ይህ ነው። ስለተከታተላችሁኝ አመሰግናለሁ።